አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን መልካም ቆይታ ሚያዚያ ሰባት ትልቁ የድል ቀን ጣሊያን በ1888 ዓመተ ምህረት አድዋ ላይ ዓለም አቀፍ ውርደት ተቀበለ ለ40 ዓመታት ያህል ውስጥ ውስጡን ሲከነክነው ኖሮ ከአርባ 40 ዓመታት በኋላ ቂሙን ሊወጣ ዳግም ወደ ኢትዮጵያ መጣ። በታሪካዊ ቀን የካቲት 12 1929 ዓ.ም. ምረት የኔፕልስ ልዕልት በመውለዷ ግራዛይኒ የደስታ መግለጫ ገንዘብ እሰጣለሁ ብሎ ከዛሬው አዲስ አበባ ዩኒቨርሲቲ ከድሮ ቤተመንግስት ሰዎች እንዲሰበሰቡ አዘዘ። ታላቅ የኢጣሊያ ሹማምንት ሜትሮፖሊታን ጳጳስ አቡነ ኬርልና ሌሎችም ነበሩ። ለእያንዳንዱ ደሃም ሁለት ማር ቴሬዛ ብር እንዲሰጥ ተወስኖ ነበር። ይህ ልኩን ያለፈ የጣሊያን አገዛዝ ያንገበገባቸው ሞገስ አስግዶምና አብርሃም ደቦጭ የሆዳቸውን በሆዳቸው ይዘው ወደ አዳራሹ ገብተው ነበር። ጀግኖቹ ያሰቡትን አደረጉ። ግራዛይኒ ላይ ቦምብ ተወረወረ። ድግሱ ወደ ጦርነት ተቀየረ። በዚህ ሰበብ ጣሊያን በርካታ ኢትዮጵያውያን ሕይወት ቀጠፈ። ከዚህ በኋላ እንግዲህ የኢትዮጵያ ጀግኖች አርበኞች በዱር በገደል ተሰደዱ። በከፍተኛ መስዋዕትነት ግፈኛውን የጣሊያን ወራሪ በተለያዩ ስልት ሲዋጉ ቆይተው በ1933 ዓ ም ሚያዝያ ሰባት የድል ቀን ሆነ። በጣሊያን የወረራ ዘመን ኢትዮጵያ ሰንደቅ ዓላማም ከታጠፈ ሉዓላዊነቷ ከተደፈረ አምስት ዓመታት በኋላ ነፃነቷን ያስመለሰችው ሚያዝያ 7 1933 ዓ ም ከሰዓት በኋላ በ11 ሰዓት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በአርበኞች ብርታትና መስዋዕትነት የጣሊያን ባንዲራ ወርደው የኢትዮጵያን ሰንደቅ ዓላማ በታላቁ ቤተ መንግሥት ሰቀሉ። ሚያዝያ 7 የንጉሠ ነገሥቱ አዲስ አበባ ገብቶ ሰንደቅ ዓላማ መስቀል ሌላው ታሪካዊነቱ ከአምስት ዓመታት አስቀድሞ ሚያዝያ 27 ቀን 1928 በዚያው ቀን ወደ ኢትዮጵያ የዘመተው የጣሊያን ጦር አዛዥ ጀነራል ባዶሊዮ አዲስ አበባ ገብቶ በታላቁ ቤተ መንግስት የጣሊያንን ባንዲራ የሰቀለበት ቀን መሆኑ ነው። ጣሊያን ከአድዋ ሽንፈት 40 ዓመታት በኋላ በዘመናዊ ጦር መሳሪያና በወታደራዊ ኃይል ይበልጥ ደርጅታ ኢትዮጵያን ከሶስት አቅጣጫዎች ወረረች። ከአድዋ ዘመቻ ያልተሻለ የጦር ትጥቅ የነበራት ኢትዮጵያ የጣሊያንን ጦር በጽናት ተዋጋጅ በወቅቱ ኃያላን እንግሊዝና ፈረንሳይ ለጣሊያን ተደርበው ስላሴሩባት ኢትዮጵያ ብቻዋን ጦርነቱን በመጋፈጧ ድል ማግኘት አልቻለችም። የግንባሮቹ የኢትዮጵያ ጦር አዛዦች ብዙዎቹ ሞተው ሰራዊቱም በመርዝጋዝና በአውሮፕላን ቦምብ ተደብድቦ ያለቀው አልቆ የቀረው ቀርቶ ጣሊያን ጊዜያዊ ድል አግኝታ ዋና ከተሞችን ልትቆጣጠርም ኢትዮጵያውያን ጀግኖች በገጠሩ ክፍል እምቢ ለነጻነቴ እምቢ ለሀገሬ ብለው የሽምቅ ውጊያ ጀመሩ። ንጉሰ ነገስቱ ስደት ሄደው በጊዜው ለነበረው የመንግስታቱ ማህበር ሊጎፍኔሽን አቤቱታ ቀረቡ። የሚሰማቸው ግን አላገኙም። አርበኞች ግን ከቀን ወደ ቀን ድል እየተቀዳጁ የጣሊያን ወታደሮች መፈናፈኛ መግቢያ መውጫ አሳጧቸው። ከጣሊያን ወታደሮች ይማርኳቸው በነበሩ መሳሪያዎች ራሳ ሰዎቻቸውን እያደራጁ አብዛኛውን የገጠሩን ክፍል ተቆጣጠሩት። ሁለተኛ የዓለም ጦርነት መቀስቀስ ለኢትዮጵያ ትልቅ ቦታ ነበረው። የሁለተኛው የዓለም ጦርነት ሲቀሰቀስ ጣሊያን የናዚ ጀርመን አጋር ሆነች። ያን ጊዜ እንግሊዞች የጣሊያን ጠላት ሆነው ኢትዮጵያን መደገፍ ጀመሩ። ስለዚህ ወታደራዊ ድጋፍ ሰጥተው ቀዳማዊ ኃይለ ሥላሴ ወደ ኢትዮጵያ እንዲገቡ ረዷቸው። በጀነራል ካኒንግሃም የሚመራው የእንግሊዝ ጦር ከኬንያ ተነስቶ ከደቡብ አቅጣጫ ወደ መሃል ኢትዮጵያ ሲገሰግስ በጀነራል ፕላንት የሚመራው ጦር ከሱዳን ተነስቶ ወደ አስመራ ከዚያም ከሰሜን አቅጣጫ ወደ መሃል ኢትዮጵያ ተንቀሳቀሰ። በቀዳማዊ ኃይለ ሥላሴ የሚመራውና የአርበኛና የእንግሊዝ አማካሪዎች የሚገኙበት ጌዲዮን ተብሎ የተሰየመው ጦር ከሱዳን ተነስቶ ኦሜድላ ላይ አርፎ በጎጃም በኩል ወደ መሃል አገር ገሰገሰ። በመካከለኛው የኢትዮጵያ አርበኞች በጣሊያን ወታደሮች ላይ ጥቃታቸውን አፋፋሙ። ጣሊያኖች ክፉኛ ተሸነፉ። በየቦታው ድል የመሆናቸው ዜና ናኘ። ዘመቻው ከተጀመረ ሁለት ወራት ሳይሞላው ጣሊያኖች አዲስ አበባን ለቀው ፈረጠጡ። መጋቢት 28 ቀን 1933 ዓ.ም ተምረት የጀነራል ካኒንግሃም ጦር አዲስ አበባን ተቆጣጠረ። እንግሊዞች ኢትዮጵያን አርበኞች ወደ አዲስ አበባ እንዲገቡ ስላልፈለጉ ቀዳማዊ ኃይለ ሥላሴን በደብረ ማርቆስ ለአንድ ወር ያህል እንዲቆዩ አደረጓቸው። ይሁንና በአዲስ አበባ ባርበኞች ተጽዕኖና ቅሬታ የተነሳ አርበኞች ወደ አዲስ አበባ እንዲገቡ ፈቀዱ። አጼ ኃይለ ሥላሴም ወደ አዲስ አበባ እንዲጓዙ ፈቀዱ። ንጉሰ ነገስቱም አዲስ አበባ በታላቁ ቤተ መንግስት የኢትዮጵያን ሰንደቅ ዓላማ ሰቀሉ። አጼ ኃይለ ሥላሴ አዲስ አበባ ገብተው የሚከተለውን ንግግር አድርገው ነበረ። ይህ የምትሰሙት ድምፅ የኔ ንጉሳችሁ የቀደሙ ኃይለ ሥላሴ ነው። አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው በነጻነት ያቆዩልን ሀገራችን ወደ ከፍተኛ ስልጣኔ ደረጃ ለማራመድ የምንደክምበት ጊዜ ከጥንት ጀምሮ ስለሆነ ዳክመኛ ጠላታችን ኢጣሊያ ይህንን አይታ ወሰናችንን ጥሳ የግፍ ጦርነት እንዳደረገችብን ሁላችሁም የምታውቁት ነው። እኛም በተቻለን ከተከላከልን በኋላ እርዳታ ለመጠየቅ ወደ መንግሥታት ማኅበር ወዳጆቻችን መንግስታቶች መጣን። እዚህ ስንነጋገር በቆየንበት ጊዜ የኢትዮጵያ አርበኞች ሰይፋችሁን ሳትከፍቱ፣ ፊታችሁን ሳትመልሱ፣ ሰንደቅ ዓላማችሁን ሳታጥፉ ለባዕድ አገዛዝ በማለት በመሳሪያ ብዛት ከሚበልጣችሁ ጨካኝ ጠላት ጋር የባህሪ የሆነውን ጀግንነታችሁን መሳሪያ አድርጋችሁ በኢትዮጵያ አምላክ ብቻ ተማምናችሁ በጀግንነት ቀንና ሌሊት በዱሩ በገደል ስትጋደሉ ቆይታችሁ ይሄው አሁን እንደምታዩት የማያቋርጥ የአምስት ዓመት ትግላችሁ የድካማችሁና የመሥዋዕታችሁን ፍሬ ለማየት እንድትበቁ አደረጋችሁ። የአገሬ የኢትዮጵያ ህዝብ፣ ዛሬ ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ እልል እያለች ምስጋናዋን የምታቀርብበት ደስታዋም፣ ለልጆቿ የምትገልጽበት ቀን ነው። የኢትዮጵያ ልጆች ከባድ የመከራ ቀንበርና ከዘላለም ባርነት ነፃ የወጡበት ቀንና እኛም አምስት ዓመት ሙሉ ተለይተነው ከነበረው ከምንወደውና ከምንናፍቀው ህዝባችን ጋር ለመቀላቀል የበቃንበት ቀን ስለሆነ ይህ ቀን የተከበረና የተቀደሰ በየዓመቱም ታላቁ የኢትዮጵያ በዓል የሚውልበት ነው። በዚህ ቀን የሚወዷት ለአገራቸው ነፃነት ለንጉሠ ነገሥታቸውና ለሰንደቅ ዓላማቸው ክብር አባቶቻቸው የተላለፈውን ጥብቅ አደራ አናሶስ ድም በማለት መሥዋዕት ሆነው ደማቸውን ያፈሰሱበት አጥንታቸውንም የከሰከሱበት ጀግኖቻችን እናስታውሳለን። ለዚህም ለጀግኖቻችን የኢትዮጵያ ታሪክ ምስክር ይሆናል። ባለፈው አምስት ዓመታት ውስጥ በዝርዝር ተነግረውና ተቆጥረው የማያልቁ ያገኘናቸው መከራና ስቃይ ትምህርት ሆነውን ሰራተኝነት፣ አንድነት፣ ህብረትና ፍቅር በልባችሁ ተጽፈው ለምናስበው ለኢትዮጵያ ጉዳይ ረዳቶች ለመሆን ዋና ትምህርት የሚሰጣችሁ ነው። በአዲሷ ኢትዮጵያ ከእንግዲህ ወዲያ የማትነጣጠሉ በህግ ፊት ትክክልና ነፃነት ያላችሁ ህዝቦች እንድትሆኑ እንፈልጋለን። አገር የሚለማበትን ህዝብ የሚበለጽግበትን እርሻ፣ ንግድ፣ ትምህርትና ጥበብ የሚስፋፋበትን የህዝባችን ህይወቱና ሀብቱ የሚጠበቅበትን የአገር አስተዳደርን በአዲስ ስልጣኔ ተለውጦ ፍጹም የሚሆንበት ይህን ለመሰለው ለምንደክምበት ሥራ አብሮ ደካሚ መሆን አለባችሁ። ይህ የኢትዮጵያውያን የድል ብ ስርዓት የሆነውን የአርበኞች ቀን ከፍተኛ ዋጋ የተከፈለበት ነው። በዚህ ጦርነት ውስጥ ምላጭ ስቦ ጥይት ከተኮሰው አርበኛ በተጨማሪ በየቤቱ ሆኖ የተባበረውን ቀላል አልነበረም። በትግሉ ጊዜ የአርበኞች ዋናው ችግር ቀለብ ነበር። ቀለባቸውን የሚያገኙትም ከአርሶ አደሩ ቤት ነው። ይህ ነገር የሚሆነው ታዲያ በግድም በውድም ነበር። በተለይ ከጠላት ጋር የሚያብሩ ሰዎችን ደግሞ እህላቸውን እንዲዘረፍና ለሰራዊቱም ቀለብ እንዲሆን ተደርጓል። ሰራዊቱ ደረቅ ጦር እና መደዴ ጦር ተብሎ ለሁለት ተከፍሎ ነበረ። ደረቅ ጦር የተባለው ሙሉ በሙሉ ውጊያ ላይ የሚያተኩር ሲሆን፣ መደዴ ጦር የተባለው ደግሞ እንደ ሁኔታው የእርሻ ሥራ ላይ እንዲሰማራ ይደረጋል። ነገሩ ሲከፋ ግን አርበኞች ፍራፍሬ ቅጠላቅጠልና የዱር አውሬ ሁሉ እየበሉ ተዋግተዋል። እናቶች ከሰራዊቱ ጋር አብሮ በመዝመት ምግብና ውሃ ከማቀበል በተጨማሪ ባህላዊ ሕክምና እየሰጡ ሰራዊቱን ታድገዋል። የወደቀውን በማንሳት የቆሰለውን በመጠገን ተሳትፈዋል። ይህ የአርበኞች ቀን የሁሉም ኢትዮጵያዊ የተጋድሮ ድል ነው ማለት ይቻላል። በዚህ የአርበኞች የድል በዓል ላይ የሲልቪያ ፓንክረስት አስተዋጽኦ ሊጠቀስ ይገባል። ሲልቪያ ፓንክረስት እንግሊዛዊት ናት። ኢትዮጵያ በፋሽስቶች መወረር ያንገበገባት ሴት ናት። ከኢትዮጵያ ንጉሥ ጎን በመቆም የኢትዮጵያ አርበኛ ሆነች። ኒው ታይምስ ኤንድ ኢትዮጵያ ኒውስ የተሰኘው ጋዜጣ ማሳተም ጀመረች። ጋዜጣው በየሳምንቱ ለእንግሊዝ ፓርላማ አባላት የሚበተን ነው። ቀሪው ደግሞ ሌሎች ታላላቅ ሰዎች የሚሰጥ ነው። ጋዜጣው ኢትዮጵያ ውስጥ ፋሽስቶች እየፈጸሙ ስላሉት አሰቃቂ ግፍ የሚገልጽ ነው። እንደ እንግሊዝ ያሉ ታላላቅ መንግስታት ይህንን ግፍ እንዲቃወሙ የሚቀሰቅስ ነው። በመጨረሻም የእንግሊዝ መንግስት ከኢትዮጵያ ጎኑ ቆሞ ፋሽስቶችን እንዲፋለም አደረገች። ሲልቪያ ፓንክረስት ኢትዮጵያን ታደገች ማለት ነው። ኢጣሊያ ለኢትዮጵያ የምስራቅ አፍሪካ ኢምፓየር የሚል ስም ከሰጠች በኋላ አገራችን ከፋፈለቻት። አማራ፣ ሐረር፣ ኦሮሞ፣ ሲዳማና ሸዋ የሚሉ ክፍልፋይ ግዛቶች ተፈጠሩ። ሁሉም የየራሱ ምክር ቤት እንዲኖረው ሲደረግ የሚያደርገው እንቅስቃሴ የአፍሪካ ሚኒስትር ከሚባለው ፈቃድ ማግኘት ይጠበቅበት ነበረ። ይህ ክፍፍል ዝም ብሎ የሚራመድ ሳይሆን መረማመጃ እንዲሆን የዘርና የሃይማኖት ልዩነትን ማስፋፋት፣ እስልምናን በክርስትና ላይ ማነሳሳት፣ ኦሮሞና ሌላውንም በአማራው ላይ እንዲዘምቱ ማድረግ ሥራዬ ብሎ የያዘው እንደነበር ማሳወቅ ግድ ይላል። የአርበኞች ቀን ጣሊያን የማሸነፍ ድል ብቻም አይደለም። ኢትዮጵያ የምትባል ሀገር ማን እንደሆነች ዓለም ያወቀው የታሪክ ክስተት ነው። በአድዋ ታሪክ የተደመመ የዓለም ሕዝብ የጣሊያን ዳግም ወረራም ከሽፎ ማየቱን የበለጠ አስገራሚ አድርገዋል። በሌላ በኩል ደግሞ የአባት አርበኞች ገድል ለልጆች የአሸናፊነት ተምሳሌት ነው። ይህን የአባቶቹን ድል የሚያነብና የሚሰማ ትውልድ መሸነፍን አይቀበልም። ክብር አገሪቱን በነፃነት ላቆዩን ጀግኖች አባቶቻችን ይሁን። ሰላም እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ የሚታገሱ አስፋው ነበርኩ። ሰላም።